የአባቱ ባህሪ ነው ያለው። እናቱ እስካሁን አልታወቀም ወይ የእናቱ ነው ያለው። አብርሃም፣ ይወርድልሃል ይወርድልሃል። እውነቴ ነው ምልህ። እንዴት አድርጎ ነው ያለ፣ ሩታ ሚስትህ ጎን አስቀምጠው ማለት ነው ለአንተ። ከሰዎች ጋር ተሰብሰበ ቁጭ ብለ ቀጥቅጠህ የምትበላው ትገርማለህ። እውነቴ ነው ምልህ እና ዛሬ እንግዲህ ፍርድ ቤት ቀረቡ ብሎ እንግዲህ ኤፍሬም አመጣት ሩታዬ፣ ማለት ነው ሩታዬ። በመጀመሪያ ደረጃ እንኳን ወደ ጉታጀራ በሰላም ገባሽ። ያው ጉታጀራ ሆናችሁ ነው የቀረጻችሁት ማለት ነው። እንኳን በሰላም ገባሽልን፣ ከገባሽ ቆይቷል ብለንሻል እኮ የእኔ ውድ ነገር። እና እንግዲህ ልጅዋ ራሱ በአባቱ ነው ወይስ በናቱ ነው ስትባል፣ እንግዲህ በናቱ አያቸው አይደለም ቆራ እንዴ፣ ኮራ ቀብረር ጀነን ብላ ማለት ነው በእናቱ አለች እኮ አያችሁ አይደለ። እንግዲህ ፀባይ ንር አዳሚ ማለት ነው። እዛም እዚህ ውር ውር ውር አትበሉ። ልክ እንደ ሄርሜላ ሄርሜላ ቡችሎች እኮ ዛሬ አላስደረፉኝ ጋይስ፣ ወላሂ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራቸው የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ሩታ የዛሬ እውነት ለመናገር መግቢያ አካባቢ እኔ ፈገግ አድርጋኛለች። ፈገግ ብላ ስላየዋት ደስ ብሎኛል። በመቀጠል ደግሞ ዛሬ እንግዲህ ረብሻ ተፈጥሮ ነበረ ቡታጀራ ላይ ያ ደግሞ የጎሳ ጉዳይ ወይም ደግሞ አካባቢው ነው። እዛው ብዛው ነበረ እና ትንሽ ረብሻ ተፈጥሮ ነበር። እንግዲህ ሰላሙን ያምጣላቸው። ብዙ ልጆች ደግሞ ምን እያላችሁ ነበረ? ወይኔ ሩታዬ፣ ወይኔ ሀይሜ፣ ወይኔሩ። እናንተ ይሄ ሁሉ ሕዝብ እያለ ሩታ ነው እንዴ የምትታያቸው? ይሄ ሁሉ ሕዝብ እያለ ሀይሜ ብቻ ናት እንዴ ዛጋ ያለችው? ረ ወይኔ በላቸው ሩታዬ ከነ ልጅዋ ከነ ቤተሰቦችዋ ከነ ባለዋ፣ በሉ እነ ሀይሜ ከነ ቤተሰቦችዋ ከነ ባለዋ ከነ ብሩኬ በሉ። እንግዲህ ስንትና ስንት ሕዝብ ነው ያለው ና አሁን ተረጋግተዋል። ሰላም ነው። እኛ እውነት ለመነገር አላወቅንም ነበረ። ሚዲያ ላይ ቼ ነው የአገር ደው እያጠራውኝ። ግን አሁን ሰላም ወርደዋል ማለት ነው። በማይሆን ማለቴ ቡታ ጀራ የሌላ ቦታ እንትን ምንድ ነው የሌላ ሰው ሀቅ አልነካም የኛም ሀቅ አይነካ በማለት ነበረ ረብሻ የተጀመረው ማለት ነው። እንግዲህ አሁን መከላከያ ገብቶ ሰላም ወርደዋል፣ ሰላም ሰፍነዋል። ከሌላ ከሌላም ጋር የምታገናኙት ሰዎች አላችሁ። ከነ አብርሃም ከነ ሩታ በሚሰሩት ስራ አይነት የምታገናኙት ሰዎች አላችሁ። አረባጃችሁ ግቡ። እናንተ የወደ ረብሻ ከተፈጠረ ከነ ወደ ነሱ ለምንድ ነው የምታላክኩት ስታስጠሉ እና ለማንኛውም ውድ ቤተሰቦች እውነት ለመናገር የእኛም መብት አይነካ የሰው መብት አንነካም በማለት ነበር ረብሻው የተጀመረው። ያው ማታ ነው እኛ ተደፍኖብናል፣ ምንም አላወቅንም። ሚዲያ ላይ ሲፖሰት አየን፣ ደነገጥን፣ ደወል የቆሰለም አለ የሞተም አለ። እንግዲህ ምንም ማድረግ አይቻልም። እውነት ለመናገር ወደ ሌላ ሀገር ያላችሁ ሰዎች እውነት ለመናገር ዛሬ ነው የተረዳኋችሁ ማለት ነው። ምን አክል እንደሚያስጨንቅ ምን አክል ልብ እንደሚያደማ ምን አክል ጭንቅ ጥብብ እንደሚል ዛሬ ተረዳኋችሁ። አይዟችሁ፣ እውነት ለመናገር የምሬ ነው የምላችሁ እረብሻለሁ። ወደ ሌላ ሀገር ሲባል እኔ ይህንን አክል የሚጨንቃ አይመስለኝም ነበር። በጣም ነው የሚጨንቀው። ሰላሙን ያውርድልን ሁላችንም። እንግዲህ አሁን ሰላም ወርዷል ማለት ነው። ውድ ቤተሰቦቼ እና ሩታዬ እንግዲህ ያው ስለ ልጇ ባህሪ በራሷ እንደወጣ ይቆራል አለ ዴ ኮራ ቀብረር ጀነን ብላ እንግዲህ መሰከረች ማለት ነው። አይ አብርሃም፣ እንግዲህ የገዛ ወንድምህ ራሱ ኤፍሬም ምን አለ መሰላችሁ በእናቱ ከወጣ እንኳን አያስቸግርም አለች ማለት አለ አለ አለ እውነቴ ነው ብላችሁ አይ አብርሃም፣ ሁሉም እኮ እንትን እያለብህ ነው ማለት ነው። አንተ ተንገሲ ሲሆንክ ሰውዬ ማለት ነው። ለምናቱ በጣም በዛች ሴትዮ ማደ ና የሄርሜላ ደጋፊዎች እንግዲህ ዛሬ ቁስላቸውን አካሁባቸው ጋይ እሱ ምንድነው እቺ ሴት የሜዳ አህያ ናት። ካሁን በኋላ እንደውም የሜዳ አህያ እቺ ሴት የሚደግፍ ሰው በትዳሩ ላይ የሚማግጥ ሰው ነው። ሴቶች ናችሁ ብዬ ተናግሬ የነበረ እንደው ቁስላቸው ንግት ታደረግኩት መሰለኝ። ሲያቀብጣቸው ሲሳደቡ ዋሉ እኮ ዋሉ። ጋይ እውነቴ ነው ብላቸው። እኔ ራሱ አላስደረፍኳቸውም፣ ሰደብኳቸው። እናንተ ወንጀል አታስገቡኝ። ቤት አትምጡ። በቃ አትኮምቱ። ቁስላችሁን ነካውባችሁ፣ ምንም ማድረግ አይቻልም። ታዲያ የምትማግጡ ሴቶች ናችሁ የምትደግፏት። እውነቴ ነው ብላችሁ፣ አስረግጬ ነው የምነግራችሁ። ምን ይመስላሉ እነዚህ የሜዳ አህያ ደጋፊ እኛ የሩታቶች ደግሞ ማለት ነው በሙሉ ኮንፊደንስ አውሮ እውነቴ ነው የምላቸው። የሩታዬ ደጋፊዎች የቀብራራ፣ የነብርዋ፣ የንብዋ ማለት ነው። የሜዳ አህያዎች ደግሞ አፈ ራሱ የላችሁ ማፍ መወልዳችሁ ለማውራት ራሱ በጣም ይቀፋቸዋል። መቅፈፍ ሊቀፋችሁ ይገባል እንጂ መሳደብ ራሱ ተገቢ አይደለም። እና ውድ ቤተሰብ እንግዲህ ሩታዬ ሳልወልድ በፊት ቢሳካልኝ ጥሩ ነበረ አላቸው። እውነታቸው ነው። ተፋታችኋል። እስኪ ወላሂ ይበሉ። እኔ ከሁን በሚገርመኝ ቤተሰቡ ድደውን ታውቃላችሁ፣ ተፋተነ የሚሉትን ነገር ነው ማለት ነው። እና ባይ ዘ ወይ አልተፋቱም ስንል ያው ተፋተዋል፣ ለምን ትዋሻላችሁ ትሉን አላችሁ። እሺ በቃ ተፋተዋል፣ እሺ እንስማማለን። ከአሁን በኋላ ተፋተዋል፣ ተፋተዋል። አዎ እውነቴን ነው የምላችሁ፣ ተፋተናል ብለዋል፣ ተፋተዋል። እንዲያውም እንዲፋቱ ነው የምንፈልገው። ባይፋቱ እንኳን ማለት ነው እና ባይፋቱ እንኳን እንዲፋቱ ነው የምንፈልገው። ማለት እናፋታቸዋለን። አይዛችሁ፣ በርቱ፣ ጠንክሩ። ለማፋታት ዝግጁ ነን ማለት ነው። ግን እኮ ክፋት ያኔ እኔ በቃ ክፋት ነገር ማውራት አልፈልግም። ከአሁን በኋላ ሀላስማንን ማለት ሳደብ የሜዳ እሰድባታለሁ። እርጉዙን ሴት ስትዘቀዝቁ ምን ስትለው አሁን ዛሬ ላይ ረብሻ ሲፈጠር ማለት ነው። ሩታን አፈር ደች አስበልታ የምትሰድባት የውታ ጀራ ልጅ አለች። የምትዘቀዝቃት እራሱ በጣም አስጠይፋ የምትጠላትና ዛሬ ረብሻ ሲፈጠር ደግሞ ምናለች መሰለ ጭንቅጥብ ነበረ። ቲክቶክ ይህንን አክላት ነብስያ እያችሁ አይደለ? እቺ እናት ማለት ነው። ለዚህ ልክ ለዚህ ነብስያ ነው። ወጣ ገባ ስትሉ፣ እርጉዝን ሴት ስዘቀዝቁ፣ ከሴት ልጅ አፍ የማይጠበቅ ነገር ስታወሩ፣ ዝሙትን መቃወም ባለባችሁ ሰዓት ዝሙትን ስትደግፉ፣ ቀጥሎ ደግሞ እኮ እድሜ ረጅም አይደለች፣ ሞት የሚባል ነገር አለ። እናት ዳ ምን ስራችሁ ነው? እዛ በዛ በሰማይ ቤታችሁ ወይም ደግሞ ከፈጣሪያችሁ ጋር የምትገናኙበት ምን አይነት ስራ ሰርታችሁ ነው እንዴ? የምር ነው የምላችሁ። የምር ከፈጠራችሁ ጋር የምትገናኙበትን ሀይረ ስራ ስሩ፣ ጥሩ ስራ ስሩ ማለት ነው። ለማንኛውም ውድ ቤተሰቦች፣ እንግዲህ ሳልወልድ በፊት ቢያልቅልኝ ጥሩ ነበረ፣ ካልሆነም ግን እያለች ነበረ ሩታዬ ማለት ነው። እና ሩታዬ እውነቴን ነው የምልሽ፣ በትፋቱ እንኳን እናፋታችኋለን። እኔ አያገባኝም፣ ትፋታላችሁ፣ ትፋታላችሁ። ፊርማሽን ደግሞ እንትና ኤፍሬም ማለት ነው። ፍርድ ቤት ቀረቡ ብለህ የቡታጀራ ፍርድ ቤት ቀርጸህ ታምኔልህ ላይ ከጀርባ ታምፕሌላ ያደረካው እኮ በሰላምህ ነው? ጤና የለህም እንዴ? ቡታጀራ ላይ እኮ አይደለም የተካሰሱት። የተካሰሱት እኮ ሸገር ላይ ነው። ስለዚህ ሸገር ላይ ነው መካሰስ ያለ ማለት ፍርድ ቤት መቅረብ የነበረባቸው። ነገር ግን አንተ ምን አደረግህ ቡታጀራ ላይ በዚህ ልክ እጅ ላይ ያደረጋችሁን አይደለ? ኧረ በሕግ አምላክ አሁን ራሱ ቢያንስ ረብሻ እየተፈጠረ ነው። በቃ ከዚህ ከውሸትና ከጭቅጭቅ ከነተረክ ውጡ፣ እውነት ውጡ። ሀይርን ነገር አስተላልፉ፣ ጥሩ ነገር አስተላልፉ ለህዝቡ ራሱ ማለት ነው። እኔ እንደ ዛሬ እንዴት እንደደነገጥኩ እኔ ነኝ የማውቀው፣ በተለይ ቲክቶክ ሰፈር አይቼ ቤተሰብ አይነግራችሁም። እኔ ብዙም አደለውም፣ ስልክ ላይ አላወራም ከሰው ጋር ማለት ነው። የምራ አላወራም፣ ለምንደሆነ አላቅም። ከደወልኩም በቀጥታ ደውዬ ሀያ አምስት ደቂቃ ወይም አምሳ ደቂቃ ላወራ ይችላለሁ እና በቀጥታ ነው የምላችሁ። እና እያናክል ሞ ላይ ብዙም አይደለሁም። እንደዚህ ጭቅጭቅ የሆነ በቪዲዮ ኮል ምናምን እንደዚህ ብሎ ነገር የለም እኔ ጋር። እኔ ደስ አይለኝም። እና በዛ በዛ እያናክል አልሰማም። በየቀኑ መረጃ ነው የምላችሁ ውድ ቤተሰቦች። ግን ቲክቶክ ሰፈር አይቼ ደግሞ ኢትዮጵያ ስደውል ይሄ ነው ተባልኩኝ ማለት ነው። እውነት ለመናገር ነፍስያችሁ ውጣግባ ውጣግባ ነው የሚለው እና ይዟችሁ። ሌላ ሀገሮች ያላችሁም ደግሞ የእናንተም ሀገር ሰላሙን ያውርድላችሁ። የምር ዛሬ ተረዳኋችሁ። ሰዎቻችሁ የምር ወላይ ተረዳኋችሁ ዛሬ እንዴ ነች። እና ለካ እንቅልፍ ሳትተኙ ነው የምታድሩት፣ እውነት ቤተሰቦቻችሁ እዛለው ረብሻ ሲፈጠር እንቅልፍ ሳትተኝ ቆማችሁ ነው የምታድሩት ማለት ነው። እኛ ጋር እኮ ረብሻ አልነበረ ከዚህ በፊት የለም እንደዚያ ይሄ ነገር። እና አሁን ላይ ነው ይሄ የተከሰተው ማለት ነው። እንግዲህ አሁንም ደግሞ ሰላም ወርደዋል፣ ተረጋግተዋል፣ አሁንም የበለጠ ይረጋጋል። እንሻላ ባላ ተስፋ አይቆረጥም ና ሰላም ይወርዳል ብዬ ተስፋ አደርጋለሁ። የሞተው አለፈው፣ የቆሰለው አለ፣ ብቻ ብዙ ነገር አለ ለሐፊያቸው ይመለስላቸው ማለት ነው፣ ለሁላቸውም እና ውድ ቤተሰቦች እንግዲህ ሩታዬ በራሷ ቤት ትመጣለች ብዬ እየጠበኳን ነበረ። እንግዲህ በኤፍሬም ቤት መጣችና ሸረተችለት ማለት ነው። ከዛ ምንም ነገር የለም በሷ በኩል ያው የሚለቀቅ ቪዲዮ የለም፣ አንጠብቃትም ማለት ነው። ስትጀመሪያ አንጠብቅሽን። ከሁን በኋላ ሩታዬ ወልደሽ ልጅሽን አቅፈሽ ስትመጪ እንጠብቅሻለን። እሺ በቃ ወልደሽ ልጅሽን ይዘሽ ሌላ ነገር አንጠብቅ ጭቅጭቅ ዝንዝ ፍታኝ ብዬ አልፈታም አለኝ። እንደዚህ አለኝ ምናምን አንፈልግም። ልጅሽን ይዘሽ ከች። አከተመ ማለት ነው። እኔ ግን ፈገግታዋ ደስ ብሎኛል፣ ውድ ቤተሰቦች። በዛ ላይ ደግሞ ኮራ ቀብረር ብላ ያው በእኔ ነው የወጣው ስትል ደግሞ እንዴት እንዴት! በቃ አብርሃም እኮ አሁን አፍ የለህም እኮ። በእኔ ነው የወጣው በእኔ ባህሪ ነው የወጣው አትልም። አይዞ፣ ለማንኛውም በነገራችን ላይ ቀው እንደምታውቁት እነ ፀጉሻ ተመልሰዋል ወደ አዲስ አበባ ማለት ነው። ይሄ የበሉበት ነው እንግዲህ በመጨረሻ ፓርት ነው እየፖሰቱት ማለት ነው ውድ ቤተሰቦቼ። እና አብርሃም ግን አይመለስም። አሁኑ ሚስቱ ሳትወልድ ይመለሳል ብላችኋል፣ አላውቅም። ሚስቱ ከወለደች በኋላ ይመስለኛል ወደ ሸገር ይሄዳል ማለት ብትፋቱ ነው የሚሻላችሁ። አብርሃም የግሉ ምግብ እየበላ ነው። ሩታዬ ነይ ላቃጥርልሽ እና ማለት ደብቆ እየበላ ነው። አንቺ ትትውሽ እና ለምን አትፋቱም? ተፋቱ። የእውነት አድርጉት ማለት ነው። እውነት የእውነት አድርጉት።